ከቤተሰብ ላይ አንድም ወንድም ከጎንሽ የቆመ የለም። ሙሉ ቤተሰቡ ዝም እንድት አፍሽ እንድትዘጊ ነገሩሽ። አው እህቴ፣ በተለይ የመጀመሪያ እህቴ አሁን በህይወት የለች ሞታለች። እሷ በቃ አፍሽን ዘግተሽ ዱሪ። ደግሞ አጋጣሚ እርጉጥ እንዳረገዝኩ አያስታውቅም ሰውነቴ ነው። እርግዝና የመጀመሪያ ነበረ ግን አሁን የለም ስላት። ቆይ ብላ ሆስፒታል ይዛኝ ሄደች። ሆስፒታል ይዛኝ ስትሄድ እርጉዝ ናት አላት። ግፋቤል አምስት ወር ተኩል ይሆናታል አላት። ከዛ በኋላ እሷ ለማስወጣት ነበር ይዛ የሄደች ልታስወጣልኝ ነበር። አምስት ወር ተኩል ስለሚሆናት በቃ ዝም ብላ ትውለድ አላት። ከዛ በኋላ ይዛኝ መጣች። ያለውን ነገር ለቤተሰብ አልነገረችም። ለዶክተር በወንድምሽ ተደፍረሽ እንደሆነ ትውለድ ሲላት ከወንድሟ ተደፍራ ነው። የጤና እክል ሊያጋጥሙ ይችላል የአሁን አካል ጉዳተኛ ሊሆን ይችላል ብላ ለማስረዳት አልሞከረችም? ማለትሽ። ለዶክተሩ ለማስረዳት ሞክራለች፣ ግን አምስት ወር ተኩል አልፎታል ትሞታለች አላት። ለመውጣት ከወንድም እንደሆነ ነግራ ዶክተሩ ትቀጥለ አምስት ወር ተኩል ስላለፈ ትሞታለች አላት። ትሞታለች፣ ስለዚህ ትውለደዋል። ከዛ በኋላ በቃ ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ እንዲወለድ ተደረገ። ቤት ውስጥ ተወለደ ማለት ግን እንደ ልቡ እንዲ እንዲሆን አልተፈቀደም። በቃ እየተዘጋበት፣ ለምሳሌ አራስ ሆነን ሰው ከመጣ ምንም እንትን እንዳይል በቃ ማውራት ቴቴ የማማ የሆነ እድሜያቸው አለ አደለ፣ እንዳይናገሩ በቃ ጸጥ፣ እንዲ የሆነ ክትባት ምናምን ራሱ ሲሆን ሌላ ቦታ ይዤ ሂጄ እንዳስከትብ ሰው ተደብቄ እንዲሄድ ተደርጎን ያደገው። እሺ እሺ ማለት፣ እሱንስ? ምን አሉት ቤተሰብ? ምን ቀጡት ይህን በማድረጉ? ምንም አልቀጡት። ይኸውልሽ አቢባዬ፣ ይሄ ነገር እንደተፈጠረ እሱ ከኔ ቀድሞ ስራ አግኝቶ ሄደ። የት? እኔ አምስተኛ ክፍል እያለሁ ነበር ይሄ የተፈጸመው፣ እና ያኔ ልጅ ስለሆንኩኝ ምንም አይመስለኝም ነበር። የልጅም ኃላፊነት ምን ማለት እንደሆነ ስለማላቅ ምንም አይመስለኝም ነበር። እህቴ ነበረች ትሪት የምታደርገው እህቴ፣ ከዛ እህቴ ካጠገቢ ያልነበረችን ወደ ክፍል ሀገር ስራ ግኝት አይለች እሱም ስራ ግኝቶ ሄደ ግን እንደዚህ ስለ ልጁ ሀላፊነት ብዙ አልውስድ እህት የነበረች ሀላፊነት የምትወስደው ከዛ በኋላ ልክ ሁለት ሺህ ዓመተ ምረት ላይ እህት ያረፈች እህቴ ስታርፍ ልጁ በስነ እኔ ላይ የሆነ ሀላፊነቱ እኔ ላይ ሀላፊነት ሲሆን ያንም ነ ሰባት ዓመቱ አካባቢ ነበር ትምህርት አልገባም ነበር ኬጂ በሚገቡበት እድሜ ኬጂ አልገባም አፉን ብዙ ስላልፈታል አፉን ደግሞ ያልፈታው ቤት ውስጥ ይደበቅ ስለነበረ ቤት ውስጥ ይደበቅ ስለነበር አሁን ስላልፈታ፣ ኦቲዝም እንዳለበት ያወቅሽው ስንት ዓመቱ ላይ ነው ልጅሽ? የኦቲዝም እንዳለበት ያወቅኩት እህቴ ሁለት ሺህ ላይ ሞታ ለቅሶ ላይ ያዘነተኛ ምናምን ይበላ የለ እሱም በልቶ ታመመብኝ። እሱም በልቶ ሲታመም የሆነ የሰፈር ሐኪም ጋር ወስደን ስናሳየው ይሄ ልጅ ኦቲዝም አለበታል። ኦቲዝም ምን እንደሆነ ምን አይነት ምልክት እንዳለው እኔ አላውቅም። ከዛ ወደ የካቲት አስራ ሁለት ሆስፒታል ሪፈር ጻፈልኝ። ሪፈር ጻፈልኝ ሚና ይዙ ሄድኩኝ የካቲት አስራ ሁለት ሆስፒታል እዛ ስወስደው እንዴት ነው ያደገው አስተዳደጉ ንገሪኝ ሲላይ ቤት ውስጥ እየተዘጋበት እንዲ እየተደበደበ ያለውን ስቴፕ በሙሉ ስነግረው ታዲያ መድ ዘምናት ነው ትይኛለሽ። እናንተ ናችሁ ልጁን በሽተኛ ያደረጋል። ስለዚህ ምንም አይነት መድኃኒት አልሰጠውም። እያደገ ሲሄድ ይለቀዋል። ከዛ ግን መጥቼ ትምህርት ቤት አገኘውለት ዘሚየን ውስጥ የሞተችው ታስታውሻት እኮ ነው የኦቲዝም ትምህርት ቤት የከፈተችው ልብሷን የማሩ ቤት እኳ እያስቸገራት። ቆይ እንዴ! በሰው ስልክ ነው ለምን አለ እራሱ የገባችው ሚስተካከል ታገዟት። በጣም ያሳዝናል። ህጻኑ ሲያሳዝ ሰው እንዴት ያክል ነው ኦቲዝም ልጅ ላይ እጁን ያነሳል? ግን ኦቲዝም፣ እሷን ያስተምርልሻለሁ። የትራንስፖርት እየተቆራረጥሽ ነው እኮ አይሰማም። ጋይስ እናንተ የተሰማችሁት ለእኔ እየተሰማኝ አይደለም። እናት አይሰማም። ሚውት ሆነች ነው ምንም አልሰማንሽም እኮ፣ ምንም አልሰማንሽም ተቋርጠሽ ነበር። ስለ ትምህርት ቤቱ ትምህርት ቤት ያገኘውለት ዘሜ ጋር የሞተችው ይዘን እሺ፣ ስልኳ እኮ ሄሎ አዎ ተቋርጠሽ፣ ቁጭ ብለን እየጠበቅንሽ ነበረ። ከትምህርት ቤቱ ጀምሮ አልሰማንሽም። ለልጅሽ ትምህርት ቤት አግኝተሽለት ዘሜ የሞተችው ነፍሱን ይማረው። ዘሜ ስ ጋ ትምህርት ቤት አግኝቼ ዘሜ ተቀበለ። ትምህርት ቤቱ ጋር ነው ያቆምነው? ነው። ትምህርት ቤት ዘሜኑስ ጋ አግኝቼለት ነበረ። ልጁ ስንት አመቱ ነው እህቴ? አሁን ሀያ ሰባት ያዘ። እሺ። እዛ ትምህርት ቤት አገኘሁት እዛ። ስንት አመትሽ ነው ማለት ነው ግን? አትመስይም። ስፖርት አስተማሪ ነኝ። እና በቃ ልጄን ደስተኛ ለማድረግ ጥራለሁ። ለዛ ነው። ከዛ ትምህርት ቤት አገኘውለትና ዛሚ እንዳስገባው አደረገችኝ። ከዛ ከኔ ዊንጌት ነው ያለሁት። ከውንጌት መከኒሳ ማመላለስ በጣም ከባድ ነው። ማመላለስ ስለማልችል በቃ ትምህርት ቤቱን ሳላስገባው ቀረኝ። ግን በዚህ ሁሉ መሀል የልጄ አባት ልጄን ይደበድበዋል። ቤተሰቦች የእናትና አባት እንደውሻ ያደረጉታል ታላቅ ወንድሜ እንደፈለጉ ነው የሚደበድቡት በቃ እንደፈለጉ ነው የሚያደርጉት እና የተጽዕኖ በዛ በጣም ዱላው ድብደባው በዛበት ይሄ ነገር ሲበዛ እኔ ምንም በቃ መቆጣጠር አልቻልኩም ብዙ ጊዜ ደም በደም ሆኖ አገኘዋለሁ ምን ሆኖ ነው ስል ምላሽ የሚሰጠኝ ሰው የለም መጨረሻ ላይ አሁን ከፍ ካለ በኋላ አሁን ወደ ሀያ አንድ አመቱ አካባቢ አንድ ሰው መንገድ ላይ ያገኘኝ ኤን ጂ ኦ የሚሰራ ሰው አገኘኝና በቃ ሙሉ ታሪክ ነገርኩት። በፊት ለሰው አልናገርም ነበር ምክንያቱም ሰው የተከበረ ቤተሰብ ልጅ ናት ብሎ ስለሚያስብ ማንም ሰው አይረዳም ማውራውን ነገር። ከዛ ለሰውየው ስነግረው በቃ አንዳንድ ነገሮችን እንፈልግለታለን አለኝ። ከዛ መከኒሳ ወደ አቦ አካባቢ ካቶሊክ ድርጅት ውስጥ አስገባሁት። ካቶሊክ ድርጅት ውስጥ አመት ከአምስት ወር ተቀመጠ አመት ከአምስት ወር ተቀምጦ ልክ በሆነ ታይም ላይ ይቀያየራሉ ሰዎቹ። ሰዎቹ ተቀያይረው አንዱ ሌላ ቦታ አንዴ ሌላ ቦታ ሙቪ ያደርጋሉ። በዛን ሰዓት ልጅ ወጥቶ ጠፋብኝ። እኔ እንድሄጄን አየው ነበር ሲጠፋ። የት መሰለሽ? ከመከኒሳቦ ጠፍቶ ወደ መገናኛ ጎሮ የሚባል ሰፈር። እንደገና አፋልጉኝ ከለር ፕሪንት አድርጌ ለጥፌ ፈልጌ እንደገና ልጄን አገኘሁት። ልጄን ሳገኘው ግን በቃ እንዴት ልበልሽ እጁ ተጎድቶ ነበረ፣ በመኪና ተመቶ ጀርባው ተመቶ ነበረ። ከዛ ይዞ መጣው እንደገና። በጣም የሚገርምሽ ግን አያውቅም ነው የሚሉት፤ በጣም ነው የሚያውቀው፣ በጣም ነው አንደርስታንድ የሚያደርገው እና በቃ ሐብዬ ይህን ቃል ስጠቀም በጣም አዝናለው፣ እውነትም ነግርሽ ግብረሰዶም ሳይሞከር አይቀርም፣ በቃ እንደዚያ አይነት ነገር ሳይገጥሞ አይቀርም። እና ሲተኛ እላዩ ላይ ካካውን ይለቅብኛል ምናምን እና በቃ ጥርጣሬ ገባኝ ይህ ነገር ከምን ሊመጣ ይችላል ብዬ በቃ እያዘንኩኝ እያለቀስኩኝ፣ ብቻዬንም እንደ እብድ እየጮኩኝ፣ ጌታ ሆይ ምን አለ ብትገለን? እኔና ልጄን፣ ምን አለ በቃ ወደ ራስህ ዛሬ ልጄን ገለህ ነገ እኔን ውሰደኝ እላለሁ። እና ሞክራለሁ፣ ለመግደል ደግሞ ሞክራለሁ። የሚገርምሽ እውነት ሳልዋሽሽ ምነግርሽ እሱንም ራሴንም ለመግደል ሞክራለሁ። ግን አልሞትም፣ በቃ እንኖራለን ሳይሆን እና ከዛ ድጋሚ እየጨቀጨቁ እየደወሉ ይጨቀጭቁኛል። በቃ ልጁን አምጪ፣ ልጁ መምጣት አለበት ሲሉኝ ድጋሚ ወሰድኩት። ካቶሊኮቹ ጋር ድጋሚው ስ ሳስገባው ድጋሚ ጠፋ። የሚገርምሽ ድጋሚ ጠፍቶ የት መሰለሽ የመጣው እኔ ሰፈር እኔ የምኖርበት ቤት መጣ እና አለቅሳለሁ። እኔ ልጄ ጠፋ ብዬ ሜክሲኮ ላይ አለቅሳለሁኝ። ወንድሜ የደፈረኝ አልኩሽና እና ይሄ ታላቁ መጥተው ድራማ ትሰራለች፣ ልጁን በራይድ ልካ እዚህ ድራማ ትሰራለች፣ አውቃ ነው አይነት ነገር ተናገሩ። በቃ ምንም አላልኩ፣ ማልቅሼ ግን የሚገርምሽ ማላወሸውና እግዚአብሔርን ማመሰግነው እዛ በነበረበት ሰዓት ማውራት ጀመረ። የተወሰነ ቃላት አቤት ይዲዲያ ስትዮ አቤት ይላል። ይዲዲያ ስትዮ አቤት ማለት ጀመረ። የተወሰነ ለውጥ አመጣ። ከዛ ሁሌ ነግረው አለው ማንንም እንዳትፈራ ማንንም እንዳትፈራ ሰዎችን እንዳትፈራ ማለት ጀመርኩ። ምክንያቱም እንደዛ ካልሆነ ድብደባውን ማስቆም አልቻልኩኝም። ከዛ በቃ ማንንም እንዳትፈራ በቃ እኔ ብቻ ነኝ፣ እኔ እናትህ ነኝ እነግረው ጀመር እና ልክ ሰዎች ሲነኩት ራሱን መከላከል ጀመረ። ከዛ ምን አይነት ባህሪ ያመጣ ቤተሰብ ቀን ሙሉ የሚበድለውን በደል እኔ ላይ ሪፍሌክት ያደረገዋል። እኔን መማታት ጀመረ። እኔን መንከስ፣ ማሰቃየት ጀመረ። የሆነ ታይም ላይ ኩላሊቴን መታኝ፣ እንዲህ በክንዱ በክርኑ እና ኩላሊቴን በጣም ታምሜ ነበር። ልክ ያኔ ስታመም ኩላሊቴን ወጣውኝ ቲክቶክ ላይ ወጣውና ልጄ ኩላሊቴ መቶኛል። በጣም ታምሜ ነው ያለሁት። ነገ ጠዋት ህይወቴ ቢያልፍ የዚህ ልጅ ኃላፊነት የሚወስድ ሰው ይህን ሶሻል ሚዲያ የምታዩ ሰዎች ካላችሁ ለልጄ የሚሆንበት ስፍራ እና የልጁን አባት ለህግ አቅርቡልኝ ብዬ ተናገርኩኝ። ከዛ ሰዎች ያንን ነገር አይተው በተወሰነ መልኩ አካውንቴን እንትን እያሉ ሰዎች አሳከሙ። የሚገርምሽ ያኔ እራሱ አንቺን ሳይሽ በቃ መግባት ስለማልችል እጽፋለሁ። ግን የሚገርምሽ ከታች ሐቢባ ቆንጅ ትባላለሁ፣ ኦቲዝም ልጅ አለኝ፣ ልጅ ሀያ ስድስት አመቱን ጨርሶ አሁን ሀያ ሰባት አመቱን ይመጣ ነው። እባክሽ አክዥኝ፣ እባክሽ ልጅኝ፣ እባክሽ ልጅ እና አሳክሚልኝ እያልኩ ለአንቺ በጣም እጽፋለሁ። የሚገርምሽ አላቋረጥኩም፣ በጣም ረጅም ጊዜና ሜርሲ ጎልድ የምትባለውን አወቅሻት፣ ዱባይ ነው፣ አረባ ሀገር ያለችው። ለእሷም እንደዚሁ እጽፋለሁ ጽፋለሁ የሚገርምሽ፣ በቃ አግዙኝ የባካችሁ ከሞትኩ በኋላ ነገ እያልኩ በጣም ብዙ ነገር እጽፋለሁ፣ እና በቃ ምንም አይረዱኝም። ምንም ብታይ የልጄን አባት ደግሞ በፊት ምንም አይመስለኝም ልጅ ስለሆነ ታላቅና ታናሽ ስለሆነ፣ አሁን ግን ሳየው ሳይኮሎጂካል እየተጎዳው። ሁለተኛ ነገር ልጆች አሉት አግብቶ ወልዶ ሶስት ወልዶ ፊትለፊቴ ነው የሚኖረው፣ እና ምንም ነገር አለማድረጉ ያናድደኛል። ወንድምሽ አንቺን ደፍሮ እንደዚህ አድርጎ አግብቶ ሲወልድ ሚስቱ ታውቃለች አንቺን እንደደፈረ? አዎ ሚስቱ ደግሞ ምን እንደምትለኝ ልንገርሽ። እንደምትለኝ በፊት በፊት በፊት የባል ቤተሰብ ጋር ገብቶ መኖር አልፈልግም ትል ነበር። ልክ ይህን ታሪክ ጭምጭምታ ስትሰማ ገባች፣ ግቢ መኖር ጀመረች። ከዛ ትሰሚያለሽ አለችኝ፣ ቤቢ የዳኒ ልጅ እንደሆነ አውቃለሁ። ፍርድ ቤት ብትሄጂ በልጅነት የተፈጸመ ነገር ነው አለች። በልጅነት የተፈጸመ ነገር ነው፣ ፍርድ ቤት ብትሄጂ መቶና መቶ አምሳ ብር ነው የሚወሰንልሽ፣ ስለዚህ ምንም አታመጪም። ሁለተኛ ነገር ደግሞ አለችኝ፣ ቤት ውስጥ ያለው አባቴ አሁን እኔ አባቴ ብዬ ነው እየኖርኩ ያለሁት እናቴ አባቴ ብዬ ነው ቤት ውስጥ ያለው አባትሽ አይደለም፣ ጋሽዬ አባትሽ አይደለም፣ የአንቺ አባት ሌላ ነው፣ ይሄንንም ታሪክ አውቃለው አይነት ነገር ብላ ዝም እንድላረገችኝ፣ እሺ በቃ ብዬ ዝም ብዬ መኖር ጀመርኩ። ቁጭ አድርጌ አወራሁት ለልጁ የሚያስፈልገውን ነገር አድርግ፣ ሁሌ እንጣላለን፣ ሁሌ ድብድብ ነው። ቆንጂት ቅድም የደፈረሽ ወንድምሽ የእናትሽም የአባትሽም ልጅ ነው ወይ ብዬ ጠይቄሽ ኳው ብለሽ ነበር ይኸውልሽ አቢባዬ ይህን ታሪክ እኔም አላቅም፣ እነሱም አያውቁማ። ይሄን ታሪክ ገብቶሻል፣ ወንድሞች አሁን ይህን ታሪክ አያውቁም። የቱን ታሪክ አሁን ለምሳሌ የወንድሜ ምስት ከሌላ አባት ነው የተወለድሽው የሚለውን እነሱ አያውቁም። እንኳን እነሱ እኔ እራሱ አላቅም ነበር፣ ግን እውነታው ነው። አንቺ አባትሽ እሱ አይደለም፣ ቤት ውስጥ ያለው ሰው አይደለም። እነሱ ሰውየውም ከዚህ በፊት ቀርብ ያናገርኩት ስነግረው እናትሽ እንዲህ ብላኛለች ነው እንጂ በምርመራ የተረጋገጠ ነገር ምናምን የለም። ደግሞ እውነተኛ አባቴ ቢሆን ዳክተረሽ ወንድም ስሙ ዳንኤል ነው። ዳንኤል ተክላይ ማኖት፣ ቆንጂት ተክላይ ማኖት፣ እስክንድር ተክላይ ማኖት፣ ፋሲካ ተክላይ ማኖት ተብለን ነው የምንጠራው እንጂ የተለየ አባት እንዳለኝ አላውቅም። እሷ ግን ጣልቃ ገብታ በመሀል አንቺ አታውቂም። ኦኬ አንቺ የሌላ ሰው ልጅ ነሽ። ስለዚህ እንደዚህ ቢሆንም ሲስተማ ነው። ሁለቱም አየር መንገድ ቦሌ ጉምሩክ ነው የሚሰሩት። እኔ ከእናንተ ብራችሁን አይደለም የፈለግኩት፣ አትሊስት አይዞሽ በሉኝ። ልጅነቴ ተበላሽቷል፣ ህይወቴ ተበላሽቷል። ሁሌ ደግሞ አዲስ አመት ሲመጣ እንጣላለን ከኔ ጋር በቃ። ልጄን ትምህርት የታስገቡት የሚያስፈልገው ነገር አግዙኝ ስል ሁሉም ተነስቶ ይመቱኛል። ሁሉም በቃ የመጀመሪያ ወንድማችን እህቴ ሞታለች ብዬሻለሁ። የመጀመሪያው ሁለተኛ ወንድሜ ይህን ታሪክ ካወጣሽ መጀመሪያ እኔ ነኝ የምገልሽ። ይሄ የልጅነት ታሪክሽ ነው ዝም በይ ብሎ አንገቴን አንቀውኝ እንዳላውራ ማውራት እንዳልችል አድርገው ይለቀውኛል። ከዛ ወንድሜ እና ያኛ ወንድሜ አሁን የለም ከቤት ወጥቷል። አሁን ደግሞ የልጅ አባትና የእሱ ታላቅ ናቸው። ቤት ውስጥ በቃ ተጽዕኖ እየፈጠሩ ያሉት እንደነገርኩሽ፣ እንኖርበት የነበረው ክፍል ጠባብ ናት። ውሃ ይተፋል እውነት አቢባ፣ ክረምት በጋ ልልሽም፣ ውሃ በቃ ዝም ብሎን ውሃ የሚተፋው እና ልብስ የለንም። ቁምሳጥናችን ተበላሽቶ ልብሳችን ተበላሽቶ ሁሉ ነገራችን ተበለሻሽቷል። ግራ ገባኝ። አልጋ የለኝ የሚብናውን የሚገርምሽ ችፑድና ፍራሹ ላይ ነው እንደዚህ የምንተኛው ቪዲዮ እንዴት አርጌ እንደምልክልሽ ግራ ገብቶ ነው እንጂ ቪዲዮ ላለኝ የሚገርምሽ ፍራሹ እንዴት እንደሆነ አልጋ እንዴት እንደሆነ እና ያልኩት ከዛ፣ ያ ነገር ሲብስብኝ እናቴን ቁጭ አድርጌ ነገርኳት። ልጅሽ ነኝ አልኳት። አው ብሞት አታዝኝም? አዝናለሁ። እባክሽን መኝታይቱ ልቀቂልኝ። ልጁ ሊሞትብኝ ነው፣ የሆነ አለው። አሁን ሰሞኑ የሆነ ምልክት አለው። አ ይላል እንደዚህ፣ እሁ ይልና አ ይላል። ምልክት ያሳየኛል። ጠየኩኝ። ላሳክመው ስሞክር የሚጠራው ብር ከባድ ነው። አስራ አራት ሺህ ብር አይሞላ የማገኘው ደሞዝ። እውነቴ ነው የምነግርሽ። አስራ አራት ሺህ ብር በማይሞላ ደሞዝ እጄ ላይ የሚደርሰኝ አስራ አራት ሺህ ብር ነው። አስራ አራት ሺህ ብር ተቀብዬ የኢዲዲያ መድኃኒት አለብኝ። ሶስት ሺ ምናምን ላይ ልጄን ካገዝኩ ነገ እንደዚህ አይነት ኦቲዝም ልጆችን ካገዝኩኝ ብዬ ስፔሻል ኒድ እማራለሁኝ። ትምህርት ኮተቤ ነው የምማረው ትምህርት ቤት። አሁን የሚሄድ ቀን ልጄ ሙሉ ቀን ሳይበላ ይውላል። በዛ ላይ ዘለ ቆንጂት፣ ቆንጂት ቀስ እያለሽ ኔናት አሁን አንቺ እዚህ ጋር መተሽ በመናገርሽ ወይ ቲክቶክ ላይ ቪዲዮ በመስራትሽ ይሄ አይደለም። አካውንቷ ጋይስ ቪዲዮ ሰርታለች በተደጋጋሚ በራሷ አካውንት ግን በዚህ አላስገባም ስላላት ነው። ይህንን ላይቭ ሪከርድ ምናምን አይተው ሊጎዱሽ አይችሉም። ለህግ አመልክተሻል? ሚዲያ ላይ ወጥተሽ ታውቂያለሽ? ከዚህ በፊት በቲክቶክ ወጥቻለሁ። ሌላ ሚዲያዎች ጠርተው ሊያናግሩኝ ፈልገው ነበር፣ ሊያውሩኝ በጣም ፈልገው ነበር። ከዛ ሳስበው ቤት ውስጥ ሆኜ ይኸውልሽ፣ ይሄ ነገር ቢፈጠር ልጄንስ ባጣ እኔስ ብሞት እነሱ ጋር እየኖርኩኝ ይህንን ነገር አውጥቼ በሞትስ ብዬ አስቤ ሚዲያዎች ሲጠሩኝ አልሄድኩም። እስካሁን ግን ቀስ እያልኩ ቲክቶክ ላይ ግን ያለውን ነገር እየገለጽኩኝ አትሊስት፣ አሁን ሰፈሩ አውቋል፣ የሰፈሩ ሰው ያውቃል። ስለዚህ ትንሽ ሰዎች የሆነ ነገር ቢፈጠር ኖ፣ እቺ ልጅ የሞተችው በዚህ ኬዝ ነው ብለው ቤተሰብን አይለቁም። ነገር ግን አቢባዬ፣ ከሞትኩ በኋላ ምን ዋጋ አለው? ዋጋ እኮ የለውም። እውነት ነው የምነግርሽ። የሰፈር ሰው ምን ይላል? የሰፈር ሰው የሰፈርሰው ኦልሬዲ ልጁ ሆነ ያወቀው መቼ ነው? በስቴፕ ንገሪኝ ፕሊዝ፣ መቼ ነው የሰፈርሰው ያወቀው እውነታውን? የሰፈርሰው መቼ መሰለሽ ያወቀው ከሁለት ሺህ ከሁለት ሺህ አስራ አንድ በኋላ በምን አጋጣሚ የሰፈርሰው አወቀ? ይሄ በቃ ሁሌ ስደበደብ፣ ሁሌ ስመታ፣ ሁሌ የሆነ ነገሮኝ ሲያዩ ለምንድን ነው አንቺ የተለየሽ ሰውነሽ ወይ ለምንድን ነው እንደዚህ የሚያደርጉሽ ሲሉኝ ነገርኳቸው ለአንዳንድ ሰዎች ለተወሰነ ሰዎች ተናገርኩ እና ቲክቶክ ላይ ሙሉን አምና ወጣውኝ አምና ሙሉን የልጅ አባት እንደዚህ አድርጎ የልጅ አባት አግብቶ ወልዶ አጠገቤ ሚዲያ ላይ መውጣትሽ ምንም አላሉ ምንም አላ ሚገርም ምንም ነገር አልተናገሩ ጸጥን ያሉት ይህ ሁሉ አመት ያፈኑሽ ጉዳቸውን ሰው እንዳይሰማ ከነበረ ስታወጩ እንዴት ምንም አላሉ ምንም አላሉ፣ ፀጥን ያሉት ምክንያቱም የልጅ መፊት ሰው አያውቅም፣ ብንመታትም ብንገላትም አሁን ግን ሰው ስላወቀ ብለው ይፈራሉ። ሰውም ቀስ እያለ እየሄደ አላፊ እንደ ይቺ ልጅ ብዙ ኃላፊነት አለባት አባቴን ይሉታል፣ ተክሌ ይቺ ልጅ በደንብ ያዝ፣ በጣም ብዙ ከባድ ኃላፊነት ይዛን ያለችው ምናምን እያሉ ቀስ ብለው ይናገሩታል። ከዛ አዎ ብዙ ነገር ይዛለች ምናምን ና ያልፋል። ያደባብ ሰው ነው የሚያልፉት። ሁሌ ግን እላለሁ እኔ ለአባቴ ቁጭ አድርጌ ነግረዋለሁ፣ የዚህ ልጅ ነገር አስተካክሉም ሁላችሁም ኪሳችሁ መግባት አለባችሁ። ትምህርት ቤት ውሎ መምጣት አለበት። እንዴት አይፈልግም? ማሪ መጀመሪያ አሁን በሕግ ነው። እነዚህ ሰዎች ሙሉ ቤተሰቡ በሕግ መጠየቅ አለበት። ስለ ገንዘብ አይደለም እኛ እዚህ ጋር ልናወራ የተገናኘ ነው። ድምፅ ልንሆንሽ ነው። ስለዚህ ያልሽው ነገር ሁሉ ተፈጥሮብሽ ከሆነ ሕግ አለ። ሀገራችን ሕግ መኖሩን ማየት እንፈልጋለን። ሁላችንም ድምፅ ሆነ የደፈረሽ ወንድምሽ ለሕግ ቀርቦ ሁሉም ሙሉ ቤተሰቡ ይህንን ወንጀል ተፈጽሞብሽ በመደበቃቸው ይሄ እኮ ቀላል ነገር እኮ አይደለም። ይሄ ዝም ብሎ አልጋ አደረሰ ምናምን ተብሎ የሚታለፍ ነገር እኮ አይደለም። ይሄ ህይወት ነው። የዚህ ልጅ ህይወት ሀያ ሰባት አመት ሙሉ ሳይማር፣ ኦቲዝሞች ይማራሉ ኢትዮጵያ። ሳይማር አንቺ እንደ ሴት በወንድምሽ በአስራ አምስት አመትሽ ተደፈረሽ፣ ደብቂ ተብለሽ ቤት ውስጥ አዋልደውሽ፣ ደብቀውሽ፣ ሲደበድቡሽ ሀያ ሰባት አመት አንቺ ሁልሽም ስትደበደቡ የኖራችሁበት ዋጋ በህግ ሙሉ ቤተሰቡ ተባባሪዎቹ፣ ደፋሪው ሁሉም ይህንን ጉዳይ እያወቁ ዝም ያሉት ቤተሰቦች በአጠቃላይ በህግ መጠየቅ አለባቸው። አሁን ስለዚህ ጉዳይ እንጂ ማውራት ያለበት ስለ ቤት ዝናብ ማግባት ስለ አልጋ ምናምን አይደለም። እውነት ከሆነ ጉዳዩ ሙሉ የኢትዮጵያ ህዝብ ዝም አይልም። እኔም ቪዲዮ ሰራለሁ። ሁሉም አሁን ቅልቦችን ጥሩልኝ። እኔም በዋትሳፕ ቪዲዮ በዋትሳፕ ቮይስ አድርጌ እጠራለሁ። በእንዴት የመሆነ ዘመን እንደዚህ አይነት ነገር ተሰርቶ ዝም ተብሎ የሚታለፈው ይኸውልሽ፣ አቢባይ ምን እንደሚለኝ ታውቂያለሽ? ህግ ጋር ብትሄጂ፣ አለ ወይም ደግሞ ፍርድ ቤት ወይ፣ እንደዚህ ብትከሺኝ፣ ሁለታችንም ነን የምንዋረደው። እኔ ብቻ አደለው የምዋረደው፣ አንቺም ነሽ የምትዋረጅው። እኔ ህይወቴን አበላሽ ብያሃለው ወይ፣ በዛ እድሜ ህይወቴን አበላሽ ብያሃለው። እንዲ ና የሚሉት እንደዚህም ሽምግልናም ቁጭ ስንል አባቴ እኔን አይመለከትም። እኔ ይሄ ነገር ይፈጠራል አልኩም። እና እዛ የፈጠራችሁን ዘንድ እዛው ተነጋገሩ። እድሜ ለትምህርት ለአቅመ ሔዋን አልደረስኩም፣ አስራ ስምንት ዓመት አልሞላኝም፣ ተጠያቂነስቴው አይመለከተኝም ነው የሚልሽ። ልክ እንደዚህ ነው ምላሽ ያገኘሁት ከቤተሰብ። እኮ ሙሉ ቤተሰቡ ወንጀልን በመደበቃቸው እነሱ ደበቁ አይደል? አንቺ እንዳታወጪው ደበቁት። በቤት ውስጥ አፍነው በቤት ውስጥ እንድትወልጂ አደረጉሽ። ልጅሽም ውጭ እንዳይታይ አካባቢ ሰው እንዳይታይ ደበቁት። ወንጀል ነው፣ ወንጀልን መደበቅ እኮ ወንጀል ነው። እሱን ፍርድ ቤት ሲቆሙ ፍርድ ቤት ሲቆሙ የዛኔ ለፍርድ ቤት ይነግሩታል ይህንን ያሉትን ቃል። አሁን አትጎትተኝ አሁን ሰሞኑን በደረሰብኝ እራሱ የሚገርምሽ በቃ ይህንን ነገር እኔ ሕግ እንዲፈታው ነው የምፈልገው ብዬ ታሰረ፣ ይሄ የደበደበኝ ሰው ማለት ነው። ሲታሰር ተረባርበው መጡ። አባቴ እግሬ ላይ ወደቀ ምናምን ሲለኝ እኔ ከልጅነት ጀምሮ ተበድያለሁ፣ ልጄ ተበድሏል፣ ልጄ ጋር ተደርሷል፣ ብዙ ነገር ደርሶብኛል። እኔ ህይወት አያሳዝንም ወይ ስለው እኔ በነፃ እንድትኖሩ ቤት ሰጥቼ ያኖርኩኝ እሱ የሚያየ እኔ ቤታችሁን አል ቤት እኮ ለቆ ሊወጣ ይችላል። የዚህ ልጅ ህይወት ስለዚህ ልጅ ህይወት ነው ማውራው። በዚህ እድሜ አዋርደሽኝ የኔን ውርደት የምትፈልጊ ትባያለሽ። እኔ ውርደታችሁንም ክብራችሁንም አይደለም የምፈልገው። እኔ የምፈልገው ፍትህ እኔ የምፈልገው ልጄ እንዲወጣ ልጄ እንዲማር ነው የምፈልገው ብዬ ተናገርኩ። ግን ማንም አልሰማኝም። አሁን አንድ የሚፈሩት ነገር አለ። ገብቶሻል? አቢባይ አንድ የሚፈሩት ነገር ምን መሰለሽ? ኦቲዝም ልጅ ማለት ለነሱ ምንም የማያቅ፣ በቃ የሆነ ተጨቁኖ ነው የሚኖር ነው። እኔ ደግሞ ልጁ በደንብ እንደሚያቃቃለው ምናልባት ሊንኬን ከላኩልሽ ሰዎች ሁሉንም ውስጥ ገብተሽ ቪዲዮ ማየት ትችላለሽ። በጣም ሰርቼበታለሁ። የተወሰነ ቁጥሩን ላስተምረዋለሁኝ። ያ ቃል በደንብ አንደርስታንድ ያደርጋል። በደንብ ትንሽ ደግሞ እገዛ ቢደረግለት ኮምፕሊትን የሚቀየር ልጅ ነው። ይ ያለሁት ከወጣ ነገ እንደሚያጠፋቸው ነው የሚያውቀው የማውቀው። እነሱ ግን ይህን ነገር አልተረዱም። በቃ ያ ነው ችግሩ። ሆች አየሽው ቤቢ የዲዲያን አየሽው? አላየሁትም። ማሪ የተላከልኝ አንድ ቪዲዮ ነው። ኔ እናት እንትነ አይ ከኔ ጋ ነው ከኔ ጋ ነው ያለው። ና ና፣ ይዲዬ ና፣ ቡና ፈላለ፣ ቡና ፈላለ፣ ቡና ቡና ፈላለሁ፣ ና ዲ። አሁን የት ነው ያለሽው? ሰላም ዲዲያ፣ እንዴት ነ? አቤት በላት፣ አቤት አቤት በላት፣ እማ በላት፣ እማ እማ እማ በላት፣ እማ አለሽ ው ጎበዝ እንዴት አይነት ጎበዝ ልጅ መሰለሽ! እንዴት አይነት ጎበዝ ልጅ ይዤ ያለሁት ግን ምን ላድርግ። አሁን ጓደኛዬ ናት ልጅቷ፣ ጓደኛ የሰፈር ልጅ ናት። እና ቲክቶክ ላይ የተለቀቀውን የተደበደብኩትን አይተው አይታ ነይ ብላ ጠቆመችኝ። አስኮ የሚባል ሰፈር እሷ ጋር መጥቼ ነው እሷ ጋ መጣውና ያለውን ነገር እንትን እንድል ላይቭ እንድገባ አደረገች። እሷ ናት ያገዘች። ስመጣ ግን የማውቃት ልጅ ናት። የሚገርምሽ ቆንጂት፣ አሁን ስጠይቅሽ ጥያቄዎችን ብቻ ነው እንድትመልሽ የሚፈልገው እህቴ። አንቺ ሙሉ ስምሽ ማን ነው? ቆንጂት ተክለ ሃይማኖት። ቆንጂት ተክለ ሃይማኖት። የወንድኞች ስም ደግሞ? ዳንኤል ተክለ ሃይማኖት። ዳንኤል ተክለ ሃይማኖት። ልጅሽ፣ ስሙ ማን ነው? የዲዲያ ተክለ ሃይማኖት። አባባትሽ ስም ያስጠራሽው? አዎ ባባቴ ስም ነው የሚጠራው።